እንጋይስ እንግዲህ በዛሬ ቪዲዮ የሚያሳያችው ባለፈው ቪዲዮ ላይ ብዙ ነገር አሳየቻችሁ ነበረ። እሱ ላይ አንዳንድ ልጆች ደግሞ ቪዲዮ በጣም እንደተመቻችሁ ነግራችሁኛል። በተጨማሪ ደግሞ በዛሬ ቪዲዮ ላይ የሚያሳያችው ነገር እንዴት አድርጋችሁ የሰራችሁት ሬጂስትሬሽን ወደ ሜሞሪ ኮፒ እንደምታደርጉና የተለያየ አይነት ሬጂስትሬሽን ሜሞሪ ለምሳሌ ለዋልዝ፣ ሌላ ለሬጌ፣ ለወሎ እነዚህ፣ ለችክችካ አይነት ፓወር ቢቶች ለየራሱ ለየብቻ ሬጅስትሬሽን ሜሞሪ ከሰራችሁ በኋላ እንዴት አድርጋችሁ ነው ታዲያ ወደ ፍላሽ ኮፒ አድርጋችሁ የምትጠቀሙት የሚለውን ና ብዙ ሬጅስትሬሽን ሜሞሪዎች ከተለያየ ቦታ ከተለያየ አማራጮች ለምሳሌ ከቴሌግራም ሊሆን ይችላል አውርዳችሁ አልሰራ ያለ ሬጅስትሬሽን እንዴት አድርጋችሁ እንድሰራ ማድረግ እንደምትችሉ የሚያሳይ ቪዲዮ ነው በዛሬ ላይ በደንብ አድርገ የማሳያችሁ። እስከ መጨረሻ ድረስ ከተከታተላችሁ ጥሩ ነገር ትማርበታላችሁ ብዬ አስባለሁም። ስለዚህ ቀታ ወደ ብዙ ማውራት አልፈልግም፣ ወደ ትምህርት ይገባሉ። አንድ ነገር ልንገራችሁ። ብዙ ጊዜ ሬጂስትሬሽን ሜሞሪ አሁን ለምሳሌ ለዚህ ኪቦርድ የወረዱ ሬጅስትሬሽን ሜሞሪዎች አሉ። የተለያዩ ሬጅስትሬሽን ሜሞሪዎች አሉ። ለከፍላሽ ሌላ ነው። አረኩት ና ስለዚህ፣ አሁን ለምሳሌ ሬጅስትሬሽን ስታወርዱ ብዙ አይነት ሬጅስትሬሽን ሜሞሪዎች ይመጣሉ። ሬጅስትሬሽን ሜሞሪ የሰራችሁትን ለማግኘት ሁለቱንም እንዲ ጋር ሬጅስትሬሽን ባንክ ምሎን ማይነስ ና ፕላስ አንድ ላይ በሚጭኑበት ሰዓት ላይ ነው ሬጅስትሬሽን ሜሞሪ ያለበትን ቦታ ማግኘት የምችሉት ማለት ነው። ስለዚህ ያገኛችሁት ሬጅስትሬሽን ሜሞሪ አልሰራ ካሪ ምን እንደምታደርጉ ላሳያችሁ። ሬጂስትሬሽን ለምሳሌ ይሄ ሬጅስትሬሽን ሜሞሪ እስራኤል ኒው ዋልዝ ምናምን ብዬ የሰራውት ሬጅስትሬሽን አለ እቺ እንደምትመለከቱት ስለዚህ ይሄ ሬጅስትሬሽን ሜሞሪ አወረት ኩልበል ካወረትኩ በኋላ በኔ ኪቦርድ ላይ ሰርች ሄጄ ያለኝ ኪቦርድ ዘጠኝ አስር ሊሆን ይችላል፣ ዘጠኝ ሃምሳ ሊሆን ይችላል፣ ዘጠኝ ሰባ መሆኑ ሊሆን ይችላል። ብቻ አላውቅም የሆነ ኪቦርድ ነው። ነገር ግን ያወረድኩት ሬጅስትሬሽን በራስ ኪቦርድ ላይ በሚከፍትበት በምከፍትበት ሰዓት ላይ አልሰራለም። ስለዚህ እንደዛ አይነት ችግሮች በማጋጥሙባቸው ሰዓት ላይ እንደተደርጋችሁ በቀላሉ ሬጅስትሬሽን ሚሞሪ በራሳችሁ ፈጥራችሁ ያንን እዛ ለአልሰራ ሬጅስትሬሽን ሜሞሪ ካርድ ካርድ አልኩኝ፣ ችግር ሬጅስትሬሽን ሚሞሪ እንዴት አድርጋችሁ ታዲያ እንዲሰራ ማድረግ እንደምትችሉ ማሳያችሁ ይሆናል። ተከታተሉ። ስለዚህ ይሄ ሬጅስትሬሽን ሚሞሪ ነው። ይሄ ሬጅስትሬሽን ሚሞሪ ብዙውን ጊዜ የማይሰራበት ምክንያት አለ። ኪቦርዱ በሚሰራበት ሰዓት ላይ ሬጅስትሬሽን በሚሰራበት ሰዓት ላይ የሆነ ኪቦርድ የሚችለው አቅም አለ። ሬጅስትሬሽንም እንዲሰራ ማድረግ አቅም ቮይስ የመያዝ ችሎታ ምናምን አለ አቅም አለ። ኪቦርዱ ብዙውን ጊዜ ዘጠኝ ሰባ አምስት ኪቦርዶች ዘጠኝ መቶ አይነት ኪቦርዶች ሁሉንም ሬጅስትሬሽን ሜሞሪዎችን የመስራት አቅም አላቸው። ስለዚህ ምንድነ ማ እንድታደርጉ የሚመክራችሁ ነገር ቀጥታ ለምሳሌ ይሄ ሬጅስትሬሽን ሜሞሪ አለ። ይሄ የሚሰራ ኪቦርድ ነው ልባል የማይሰራ ኪቦርድ እናንተ አይደል? ስለዚህ ያን ኪቦርድ ትታችሁ ቀጥታ የት ነው የምትሄዱት ወደ ዘ 97 ወይም 975 ቸርች ያለው ኪቦርዶች ለምሳሌ እናንተ ሰፈር ላይ ወይም አብያተ ላይ ሊሆን ይችላል። ብቻ የሆነበት ኪቦርድ የምትማሩበት ትምህርት ሊሆን ይችላል። 975 ኪቦርድ ወይም ወይ 97 ኪቦርድ ያለበትን ቦታ ትሄዱና ቀጥታ ያንን ሬጅስትሬሽን እዚህ ጋር እንደምትመለከቱት ሁለቱን አንድ ላይ ፕሬስ ታደርጋላችሁ ከዛ በኋላ ያው ሪጅስትሬሽን ይመጣላችኋል። ስለዚህ ይሄ ሪጅስትሬሽን ቀጥታ 975 ኪቦርድ ላይ ወይ 970 ኪቦርድ ወይ 900 SX ማለት ነው ያለበት ቸርች ሄዳችሁ ከያደረጋችሁ ይሰራል። ከዛ በኋላ ታዲያ ምንድነው የምታደርጉት? ቀጥታ ይሄን ሪጅስትሬሽን የሚሰራ ኪቦርድ ነው ብያለሁ። እንደምትመለከቱት እንግዲህ ይሄ ይሰራል። አለ ሪጅስትሬሽን ሚሞሪ። ስለዚህ ይሄ ሪጅስትሬሽን ሚሞሪ ስምንቱንም ወድጀዋለሁ እና ችግሩ ምንድነው? በእኛ ቸርች ለኪቦርድ ላይ አይሰራ። ከዛስ ወደሚሰራበት ቸርች ርኩ ከርኩ ባለ ታዳ ምንድነው ማድርጉ? ቀጥታ እዚህ ጋር ያለው ሪጅስትሬሽን ሚሞሪ እስከ ስምንት የደረደርኩትን ምን አደርጋለሁ? ዋንቴች ላይ ሴፍ አደረጋለሁ ማለት ነው። ስንት ስታይል አዘጋጅቼ? ሁለት ስታይል አስፈልገናል ማለት ነው። ሁለት ስታይል አንድ ስታይል ስንት ቮይስ መያዝ ይችላል? አንድ ሁለት ሶስት አራት ቮይስ መያዝ ይችላል። እዚህ ጋር ዋንቲጅ ሴቲንግ ላይ እንደምትመለከቱት ማለት ነው አራት ቮይሶችን መያዝ ይችላል። ስንት ስታይል? አንድ ስታይል። ስለዚህ ሬጅስትሬሽን ታዲያ የሚችለው ስንት ስታይል ነው ማለት ስንት ቮይስ ነው? ስምንት ቮይስ መያዝ ይችላል። ዚስ ሚንስ ምን ማለት ነው? በቃ እዚህ ጋር ለአንድ ስታይል ሁለት ቦታ እናካፍላለን። የምነግራችሁ ነገር ምናልባት ግራ ሊገባችሁ ይችላል እና እስከ መጨረሻ ከተከታተላችሁ ትረዱኛላችሁ። ይሄ ማለት ምንድን ነው? እዚህ ጋር አንድ እስከ አራት፣ ይሄ ማለት አንድ ዋን ተች በሉት፣ ይሄኛውም ሌላኛው ዋን ተች በሉት። አሁን እያደረግን ያለ ነው ምንድን ነው? ሬጂስትሬሽን አልሰራ ብሎን ቀጥታ ምን እናደርጋለን? አንድ ስታይል እንከፍታለን። እኛ ምናውቆ ነው ምናቀን ሁለት ስታይል እናዘጋጃለን። ለምንድን ሁለት ስታይል የምናዘጋጀው እዚህ ጋር እዚህ ጋር ያሉ ሬጂስትሬሽኖችንም ወደዚህ ኮፒ አድርገን እኛ ቸርች ሄደን ደግሞ ቀጥታ እዚህ ጋር ዋንቴጅ ሁለት ቦታ ላይ አስቀምጥነዋል፣ ወደ ሬጂስትሬሽን እንገለብጠዋለን ማለት ነው። እንዴት እንደሆነ ላሳያችሁ። ለምሳሌ ይሄኛው ሬጅስትሬሽን ኪቦርድ ብዙ ጊዜ በእኔ ቸርች ላይ አልሰራ ብሎ ከዛ ወደ ምሰራ ኪቦርድ ሄጄ ከፍቶልኛል። ከዛ በኋላ ቀጥታ ምንድን ነው የማድርገው፣ የሆነ በስድስት ነጥብ ስድስት ስምንት የሚለው እችን ዋልዝ ልክፈት፣ ዝም ብዬ ማለት ነው። ከፈትኩኝ ዋልዙ ከፈተልኝ። ከዛ በኋላ በእርግጥ የተሰሩ ተሰሩ እዚህ ጋር አራት አለ አሉ አይደል። በእርግጥ አራቶቹ አሉ የተሰሩ፣ ነገር ግን እነ ዋና አላማ የሚላኝ ነው። ስለዚህ እዚህ ጋር ያሉ ሬጂስትሬሽኖች ወደ ነ ኪቦርድ እንዲሰራ የማድረግ አላማ ስለሆነ ቀጥታ ምን አንድ ቁጥር ነካለው። ይሄው እንደምትመለከቱት ፒያኖ አለ። ቀጥታ ይህ ፒያኖ አይደል? ይሄን ፒያኖ ምን አደርጋለሁ? ሚሞሪ የሚለውን ነካለው። አንድ ቁጥር ነክቻለሁ። ሚሞሪ የሚለውን እነካለው። ሚሞሪ የሚለውን ከነካው በኋላ ቀጥታ ምንድን ነው የማደርገው? አንድ ቁጥር ዋንቴጅ ነካለው ማለት ነው። በደንብ ተመልከቱ። ይሄው አንድ ቁጥር ፕሬስ ላደርግ ነው። ነካው። ከዛ ምን ይላል እዚህ ጋር ኦቲኤስ ሃዝ ቢን ቼንጅድ ቱ ኪፕ ዚ ቻንጅ ሰርቭ ከረንትሊ ስታይል ምናምን ብሎ ጽሑፉ ነው ያመጣላቸዋል ማለት ነው። ይሄ ማለት እዚህ ጋር ሬጂስትሬሽን ሚሞሪ ላይ ያለውን ወደ ዋንት ቻንጅ ማድረግ ትፈልጋለሁ ወይ እያለ ነው የጠየቀ ያለው። ስለዚህ እኔም ደግሞ ምንድን ነው የሚለው የሰምሎን አማራጭ እነካለሁ ማለት ነው። የሰምሎን አማራጭ ከነካው በኋላ ከዛ የቱ ጋር ነው ታዲያ ሴፍ ማድረግ የምትፈልገው ብሎ ሌላኛው አማራጭ ይሰጠኛል ማለት ነው። እዚህ ጋር እዚው ላይ ነው ሴቭ። አንተ ቀፎ ላይ ሴቭ ማድረግ ከፈለግ እዚህ ጋር ዩሰር አይላለሁ። ስለዚህ ሴቭ የሚለው ነክተ እዛው ላይ ይቀመጥልሃል። ነገር ግን እኔ ሚሞሪ ላይ ሴቭ ማድረግ ስለምፈልግ ዩኤስቢ አደርጋለሁ። ከዛ በኋላ ከዛ በኋላ የቱ ገላድርግ ስቲልን የሚመችኝ ቦታ ዝም ብዬሽ አውዶ የሚልበት ቦታ ላይ ላስቀምጥ። እናንተ በተመቻቸው ቦታ ላይ ማስቀምጥ ይችላል።